ሰላም። ዛሬ የምንመለከተው ስለ አንድ ተራ የእግር ጉዞ ብቻ አይደለም። ይልቆንም በስፔን ውስጥ የተረሱ መንገዶችን እና የተራራቁ ማህበረሰቦችን መልሶ ስለሚያገናኝ አንድ ልዩ ጉዞ ነው። ይህም መረጃ የገኘነው ነው ደራሲው ጆአን ኤልየስ አንድረስ በቤኒአሊ ማዘጋጃ ቤት ከቀረቡት የመጽሐፍ ምረቃ ነው። እናም እስኪ አብረን ነፍስ ወዳለው ወደዚህ ጉዞ እንኳ። የፕሮጀክቱ ዋና ሐሳብ መሰረታዊ ፍልስፍና ነው። እዚህ መሪ ቃል ውስጥ ተጠቃልለዋል ሸለቆችን የሚያገናኙ ተራሮች ይሄ ማለት ከቦታ ቦታ መጓዝ ብቻ አይደለም በፍጹም ዋናው ዓላማው በተፈጥሮ ተራርቆ የነበሩ ማኅበረሰቦችን በታሪካዊ መንገዶቻቸው ማማካኝነት እንደገና ማስተሳሰር ነው እሺ፣ የመንገዱ ስም ቱር ቫልስ ደ ላ ማሪና ይባላል እና ቁጥሮቹን ስንመለከት 128 ኪሎ ሜትር ርዝመት ያለው የእግር ጉዞ ነው። በስድስት ደረጃዎች የተከፈለ ሲሆን በማሪና አልታ ክልል ውስጥ የሚገኙ ስምንት ታሪካዊ ሸለቆዎችን ያገናኛል። የጉዞ ስፋትና የፕሮጀክቱ ምኞት ከዚህ በደንብ ይታያል አይደል? እሺ፣ አሁን ወደ ዋናው ጥያቄ እንምጣ። ለምን ይህንን መንገድ ለመፍጠር ያነሳሳው ፍልስፍናና ዋናው ዓላማ ምንድን ነበር ይህ መንገድ ለስፖርት ብቻ ተብሎ የተሰራ ነገር አይደለም በፍጹም ዋና ዋና ግቦችን ስንመለከት ትልቁ ድርሻ አርባ በመቶ ለባህላዊ ትስስር ነው የተሰጠ ከዛ የአካባቢ እውቀትን ማስፋፋት ለማህበረሰቡ መልሶ የሚሰጠው ጥቅም እና ደግሞ ታሪካዊ ቅርሶችን መጠበቅ የሚሉ ዓላማዎች አሉ ማለትም ብዙ ገጽታ ያለው ጥልቅ ዓላማ ነው ያለው እና የፕሮጀክቱን ልብ ለመረዳት የአሶሲያሲዮ ዳሚክስ ደ ላቫል ደ ጋሊኔራ ፕሬዚዳንት የሆኑት የቪሴንት ሞሬራን ቃልን እስማ እንዲህ አሉ ይህ ጉዳይ ክልልን ስለመፍጠር ሀገርን ስለመገንባት ነው እንዴት ሁሌም ከተሞቻችንን ሲያገናኙ በነበሩት ታሪካዊ መንገዶች ላይ በመጓዝ በጣም ኃይለኛ ቃል ነው የፕሮጀክቱ ባህላዊ ተልእኮ ምን ያህል ጥልቅ እንደሆነ በደንብ ያሳያል እሺ እስካሁን ለምን የሚለውን አይተናል አሁን ደግሞ ወደ እንዴት የሚለው እንለፍ። ይህን 128 ኪሎ ሜትር ርዝመት ያለው አስደናቂ ተሞክሮ ለመፍጠር ምን አይነት ጥንቃቄ የተሞላበት ሂደት ውስጥ አለፉ? ስምንት ዓመታት! እስቲ አስቡት፣ ሙሉ ስምንት ዓመታት። ይሄ በአንድ ጀንበር የተሰራ ፕሮጀክት አይደለም። ከሐሳብ ወደ እውነታ ለመለወጥ ምን ያህል ፍቅር፣ ትጋትና ቁርጠኝነት እንደፈጀበት መገመት አያዳግትም። መንገዱን ሲነድፉ በጣም ግልጽ የሆኑ መርሆችን ነው የተከተሉት። አንደኛ ባህላዊ መንገዶችን ብቻ ነው የተጠቀሙት። ሁለተኛ እያንዳንዱ ደረጃ የግድ በመንደሩ አደባባይ፣ በልቡ ማለት ነው፣ ማለፍ ነበረበት። ቁልፍ የሆኑ ቁርሶችንም አካታው። ከሁሉም በላይ ደግሞ በጣም አስቸጋሪ የሆኑ ክፍሎችን አስወግደዋል፣ ለብዙሃኑ ተጓዦች ምቹ እንዲሆን። ስለዚህ ዋናው ዓላማቸው ውብ ብቻ ሳይሆን በጣም ትርጉም ያለው ጉዞ መፍጠር ነበር። እና ይሄ በጣም ወሳኝ ነጥብ ነው። ፕሮጀክቱ በአካባቢው ሰዎች ለአካባቢው የተሰራ ነው። የአካባቢው ካርታ ሰሪዎች፣ የመንገድ ምልክት አድራጊዎች ሁሉም ከዚሁ አካባቢ ናቸው። ይህ የሚያሳየው ፕሮጀክቱ ከመሬቱና ከህዝቡ ጋር ምን ያህል ጥልቅና የማይነጣጠል ግንኙነት እንዳለው ነው። እሺ፣ ለምን እና እንዴት የሚለውን አየን። አሁን ደግሞ ወደ ምንድን ነው እንግባ? የዚህ ባለ ስድስት ደረጃ ጉዞ ተሞክሮ በተግባር ምን ይመስላል? ወደ ዝርዝሮቹ እንገባለን። በመንገድ ላይ ስለሚገኙ አስገራሚ ታሪኮችም እናወራለን። እንግዲህ ስድስቱ ደረጃዎች ይህን ይመስላሉ። ጉዞ ከሻሎ ተነስቶ ተመልሶ ሻሎ ላይ ነው የሚያልቀው። ርቀቶቹና የክፍታዎቹን መጠን ማየት ይቻላል። ቀላል የእግር ጉዞዎች እንዳልሆኑ ግልጽ ነው። የእንዳንዱ ደረጃ የራሱ የሆነ መልክ፣ የራሱ የሆነ መልክዓ ምድር እና ታሪክ አለው። በመንገዱ ላይ መልክዓ ምድርን ብቻ አደለም የምናየው ከአካባቢው አፈ ታሪኮች ጋርም እንተዋወቃለን። እና ይሄ አንድ ጥያቄ ያስነሳል፣ የኤል ሳገነር የተባለው ነገር ማን ነው? ልጆችን ለማስፈራራት የሚጠቀሙበት አንድ ግጥም አለ፣ ሳጊነሩ መጥቶ የውሰደሃል በከረጢት ውስጥ ያስገባህና ይዞህ ይሄዳል። በቃ የአካባቢው አባ እግር ወይም ቦጌ መን እንደማለት ነው። እና ይሄ መንገዱ ቦታዎችን ብቻ ሳይሆን በመልኪያ ምድር ውስጥ የተደበቁ ታሪኮችንና አፈታሪኮችንም እንዴት እንደሚያገናኝ የሚያሳይ ምርጥ ምሳሌ ነው። እዚ ጋር ደግሞ ሌላ በአካባቢው ስነ ህንፃ ውስጥ የተደበቀ አስገራሚ ታሪክ አለ። ፉስጣ ደሞቢላ ይባላል። ለበርና ለመስኮት የሚያገለግል ከፍተኛ ጥራት ያለው የአሜሪካ የጥድ እንጨት ነው። እና ስሙ ከየት መጣ መሰላችሁ? ከሚቻንበት ወደብ ነው። አሜሪካ ውስጥ ከሚገኘው ሞባይል አላባማ እነዚህ ትንንሽ መንደሮች ከዓለም አቀፍ የንግድ መስመሮች ጋር እንዴት እንደተገናኙ ስናስብ በጣም ይገርማል። አሁን ደግሞ ይህን ቁጥር እንመልከት። መቶ አስራ ሁለት ዝም ብሎ ቁጥር ይመስላል። አለን ግን ከጀርባው በመሬቱ ላይ የተቀረጸ አንድ አሳዛኝ ታሪክ አለ። ታዲያ የመቶ 12 ታሪክ ምንድን ነው? መቶ 12 በ1885 በተከሰተው የኮሌራ ወረርሽኝ በአራት ወራት ውስጥ ብቻ በቫልዲየ ጋሊኔራ የሞቱ ሰዎች ቁጥር ነው። እናም ይህ አሳዛኝ ክስተት ዛሬ በመንገዱ ላይ ለምናያቸው የህዝብ ልብስ ማጠቢያዎች መገነባት ቀጥተኛ ምክንያት ሆኗል። ታሪክ እንዴት መሰረተ ልማቶችን እንደቀረጸ በገሃድ የሚያሳይ ነገር ነው። እንግዲህ ወደ መደምደሚያው ስንደርስ ይህ መንገድ ካለፈው ታሪክ ውስጥ የምንጓዝበት ብቻ ሳይሆን ስለ ወደፊቱ የሚናገር ትልቅ መግለጫ እንደሆነ እንረዳለን። ለፈጣሪዎቹ ይህ ፕሮጀክት አንድ አይነት ንቁ ተሳትፎ አክቲቪዝም ነው። ፍልስፍናቸው አካባቢውን ለመጠበቅ ከፈለግን መጀመሪያ ዋጋ ልንሰጠው ይገባል፣ ልናውቀው ይገባል የሚል ነው። እናም ይህን መንገድ መፍጠርና መጓዝ በራሱ ያንን ዋጋ የመስጠት ተግባር ነው። ቅድመ መከላከያ እንደማለት ነው እና ይሄ ክልሉን አንድ መስቀለኛ መንገድ ላይ ያቆመውን ነው ሁለት ተለያዩ የወደፊት አማራጮች ያቀርባል በአንድ በኩል ጥበቃና ገጠራማነት ቅርሶችን ከፍ አድርጎ መመልከት አለ በሌላ በኩል ደግሞ በግምትና በልማት ስም የሚመጣው ውድመትና የማይቀለበስ ለውጥ አለ በእነዚህ ሁለት መንገዶች መካከል ያለው ምርጫ ነው የመሬት አስተዳደርና ጥበቃን ወሳኝ የሚያደርገው። በማጠቀላየው ይህ መንገድ ለአደጋ የተጋለጠውን ነገር በግልጽ ያሳያል። በቅርስ ላይ የተመሰረተ አማራጭ የኢኮኖሚ ሞዴል ያቅርባል። አጥፊ ከሆነ የከተማ ልማት እንደ መከላከያ ሆኖ ያገለግላል። ከሁሉም በላይ ደግሞ ለጥበቃ በጣም አስፈላጊ የሆነውን በሰውና በመሬት መካከል ያለውን ግንኙነት ያጠናክራል። ከቱሪዝም በጣም የላቀ ትርጉም አለው እናም ይህንን አስገራሚ ታሪክ የምንዘጋው በአንድ አእምሮን በሚያነቃቃ ጥያቄ ነው። ጥያቄው የፕሮጀክቱን ሰፊ አንድምታ ብቻ ሳይሆን በዓለም ዙሪያ ያሉ ተመሳሳይ መልክዓ ምድሮችን የወደፊት እጣ ፈንታ እንድናስብ ያደርገናል። አንድ ክልል ለሸለቆቹ የትኛውን መንገድ መምረጥ አለበት?